የሰው ቁጥር ባደገ ቁጥር ፍላጎቱ እየጨመረ ይመጣል። ያ ፍላጎቱ እየጨመረ የመጣውን አካል ደግሞ ፍላጎቱን ለማሟላት ምርትና ምርታማነትን በእጥፍ መጨመር ያስፈልጋል ማለት ነው። ምርትና ምርታማነትን በእጥፍ ለመጨመር ደግሞ የተለያዩ ቴክኖሎጂዎችን መጠቀም ያስፈልጋል። የተለያዩ ኢንተርፕሩነር የሆኑትን አካላቶች መፍጠር ይጠይቃል ማለት ነው። የዛን አካላት ድምር ውጤት ነው የኑሮ ውድነትን የሚያረጋጋ የምግብ ዋስትናን እያረጋገጠ የሚመጣ። ስለዚህ በከተማ ከዚህ በፊት ከተማ ግብርና ያልተለመደ የዚህ የአዌርነስ የአስተሳሰብ ችግሮችም ማነቆችም የነበሩበት ነው። ለምሳሌ እያንዳንዱ ቤት መስራት የሚችለው አካል በቤተሰብ ፍጆታ ባለው ግቢ ላይ አምስት ዶሮ እንደገና ባለው ፖት ላይ ደግሞ የተለያዩ አትክልቶችን ማምረት ቢችል ራሱን ቻለ ማለት ነው። ወደ ገበያ ያወጣም ማለት ነው። እዚህ ቤተሰብ ፍጆታው በዛ ልክ እየቻለ ይመጣል። ኦርጋኒክ የሆነ ፍሬሽ የሆነ ከምንም ነገር ንጹህ የሆነ ነገሮች ለልጆቹም ለራሱ እያገኘ ይሄዳል። ከዛ ውጪ ያሉት አካላቶች ደግሞ ገበያ ላይ የሚወጡ አካላቶች በጣም ጥቂት በሆነ ቁጥር ገበያ ላይ ያለው ምርት በስፋት ሲገባ ያ የምግብ ዋስትናውን በዛ ልክ እየተረጋገጠ እንደገና ደግሞ ምርቱ የዋጋ ንረቱን በዛ ልክ እየቀነሰ ነው የሚመጣው ማለት ነው።